በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንስአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚእዚስ ኮነ ፍስሐ ወሰላም። ሀብታምና ድሃ የቅዱስ ዮሐንስ አፈወርቅ ስብከት መምህር አያሌው ዘኢየሱስ እንደተረጉመው ክፍል ሌሎች ደግሞ በዚህኛው ዓለም በሕይወታቸው ሳሉ ብቻ እንደሚቀጡ ሐዋርያው ቅዱስ ጳውሎስ በቆሮንቶስ ለሚኖሩ ክርስቲያኖች በጻፈላቸው መልእክት ውስጥ ስለ አንድ ምግባረ ብልሹ ሰው ጠቅሶ የተናገረውን ከዚህ በታች እንመለከታለን። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል፣ የዚያም ዓይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና እናንተም ታበያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ሥራ የሰራው ከመካከላችሁ ይወገድ። እኔ ምንም እንኳ በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተ ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጅበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን፣ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው። ይህ ሰው በዚህኛው ዓለም በሐዋርያው ቅዱስ ጳውሎስ እንዴት እንደተፈረደበትና በወዲያኛው ዓለም ግን እንደማይቀጣ ተመለከታችሁን? በወዲያኛው ዓለም የማይቀጣው በዚህ ዓለም ሳለ በሥጋው ስለተቀጣ ነው። በመጨረሻም በዚህ ዓለም በቅንጦት ኑሮ በወደኛው ዓለም የተቀጣውን ሰው አሳያችኋለሁ። አንድ ባለጠጋ ሰው ነበረ። የሉቃስ ወንጌል ምዕራፍ 16 ከቁጥር 19። ታሪኩን አስቀድማችሁ የምታስታውሱት ከሆነ ትርጓሜውን ለመስማት ታገሱኝ። ገና የታሪኩን መግቢያ ስትሰሙ ምርቱን በመሰብሰብ ላይ ስለሆናችሁ ዋጋው ለእኔም ለእናንተም ነው። ያለማቋረጥ ማዳመጣችሁ እናንተን አስተማሪዎች አድርጓቸዋል። ነገር ግን ከእናንተ ጋር የመጡ ጥቂት እንግዶች ስላሉ እነርሱ እስኪበራቱ ድረስ አትለዩቸው። ቤተ ክርስቲያን አካል ስላላት ዓይንም ራስም አላት። ተረከዝ በእሾህ ሲወጋ ከአካላችን ክፍል አንዱ ስለሆነ ዓይን ጎንበስ ብሎ ይመለከታል እንጂ እኔ ከላይ ስላለው ከታች ያለውን የሰውነት አካል አልወደውም ወይም ስለ እርሱ አይመለከተኝም በማለት ሊናገር አይችልም። ይልቁንም እሾሁን ለመንቀል ዝቅ ሲል ከፍታውን ያጣል። ከሰውነት አካል ውስጥ ማን እንደ አይን የላቀና ማንስ እንደተረከዝ ዝቅ ያለ አካል አለ? ነገር ግን ርኅራሂ ልዩነትን ሲያስተካክል፣ ፍቅር ደግሞ ሁሉን እኩል ያደርጋል። እናንተም ደግሞ ልክ እንደዚህ ልታደርጉ ይገባችኋል። እናንተ ለማዳመጥ የተዘጋጃችሁና ፈጣኖች ብትሆኑና የሚባለውን በሚገባ ለመያዝ የሚቸገር ወንድም ቢኖራችሁ አይኖቻችሁ ወደ ተረከዛችሁ ዝቅ ብለው ይመልከቱ። ስለዚህ ልክ እንደናንተ ብርቱና ፈጣን ላልሆነው ወንድማችሁ ርኅራሄ ብታደርጉለት የምናገራቸውን ቃላት ስለ ምስኪንነቱ ሳያውቃቸው አይቀሩበትም ነበር። የእናንተን እውቀት ለእርሱ መጥፊያ አታደርጉት! ይልቁንም ይህንን ፍጥነታችሁንና ብርታታችሁን የሰጣችሁን እግዚአብሔርን አመስግኑት። ባለጸጎች ናቸውን? በእርግጥ በዚህ ደስ ይለኛል ሐሴትም አደርጋለሁ። ነገር ግን እርሱ እስካሁን ድረስ ድሃ ነው። ስለዚህ ስለ እናንተ ሀብት ሲባል በድህነት ውስጥ እንዲኖር አትተውት። በእርሱ አእምሮ ውስጥ ግራ የሚያጋባው እሾህ ስላለበት ወደ ተረከዙ በርህራሄ ዝቅ ብላችሁ እሾሁን ንቀሉለት። ምን ተብሎ ነበር የተጻፈው? አዎ አንድ ባለጠጋ ሰው ነበረ። ነገር ግን ባለጠግነቱ በስም ብቻ እንጂ በበጎ ምግባር ያልተደገፈ ባለጸግነት ነበር። ቀይ ልብስና ቀጭን የተልባ እግር የለበሰ እጅግ በጣም ውድ ማዕድ የሚያዘጋጅ በአበባ ጉንጉን የተንቆጠቆጡ የወይን ጠጅ ደንበጃዎች ያሉት በየዕለቱ የመጠጥ ግብዣ የሚያደርግ አንድ ባለጸጋ ሰው ነበረ። በአንፃሩ ደግሞ አላዛር የሚባል አንድ ድሃ ሰው ነበረ። እንዲያው ለመሆኑ የባለጸጋው ሰው ስም ወዴት ደረሰ? ወዴትም አልደረሰም። ጌታ ስሙን ሊጠራው አልፈለገም፣ እንጂ ምን ያህል ሀብት ነበረው። ይህ ደግሞ ምን አይነት ሀብት ነው? ቅጠል ብቻ እንጂ ፍሬ የሌለበት ሀብት። ወደ ላይ ከፍ ያለችው የሾላ ዛፍ እንኳ ለዱር እንስሳት ፍሬዋን በምግብነት ትሰጣለች። ይህ ሰው ግን ለሰዎች የሚያቀርበው ፍሬ የለውም። ሀብትና ዝርፊያ ባሉበት ቦታ ላይ የሚታየው ተኩላ ነው። ሀብትና ጭካኔ ባሉበት ቦታ ላይ ደግሞ የምንመለከተው አንበሳህን እንጂ ሰውን አይደለም። ይህንን ክፉ ሰው ስግብግብነቱ ክብሩን አሳጥቶታል። ቀይ ልብስና ቀጭን የተልባ እግር በየዕለቱ የሚለብስ ነፍሱ ላይ ግን ሸረሪት ያደራበት፣ ሽቶ ሽቶ የሚያውድ ውስጡ ግን የተበላሸ ውድ ማዕዶችን የሚያዘጋጅ የሚመግበው ግን ለአለው አለው ባዮችና ለሸንጋዮች ባሪያ ስጋውን እያደለበ ክብርት ነፍሱን ግን በረሃብ እንድትቀጣ የሚተዋት አንድ ባለጸጋ ሰው ነበረ። ቤቱ በአበባ ጉንጉን ያሸበረቀ ሲሆን መሰረቱ ግን በኃጢአት አዋራ የተሞላ ነው። ነፍሱም በወይን ጠጅ ውስጥ ተቀብራለች። ያ ውድ ማዕድ የሚያዘጋጀው ባለጸጋ ከውዱ ማዕዱ፣ ከአበባ ካጌጡ የወይን ጠጅ ደንበጃዎቹ ከአለው አለው ባይ ባልንጀሮቹ እና ከሸንጋዮቹ ጋር በሰይጣን የክፋት ቲያትር ውስጥ ይኸውላቸው። እንደ እነዚህ ያሉትን ባለጸጎች የከበቧቸው ተኩላዎች የራሳቸውን ሆድ በመሙላት የባለጸጎችን መጥፊያ በገዛ ሀብታቸው የሚገዙላቸው ከመሆናቸውም በላይ ሀብታቸውን ከመጠን ባለፈ የሽንገላ ክብር ያጠፉባቸዋል። ባለጸጋውን ሰው ልክ እንደ በጎች የከበቡትን እነዚህን ሰዎች ተኩላዎች ብሎ ማንም ሰው ቢጠራቸው አልተሳሳተም። ምክንያቱም ይህንን ባለጸጋ በከንቱ ውዳሴ እየሞሉ ቁስሉን እንዳይመለከት ከማድረጋቸውም በላይ አመለካከቱን አሳውረው የቁስሉን ማመርቀዝ ያባብሱበታል። ነገሮች ተለዋውጠው እርሱም ባላሰበው ፍርድ ውስጥ ሲወድቅ ግን እነዚያ ባልንጀሮቹ ትተውት ይሸሻሉ። የምን ገስጸው እኛ ግን የእነዚህን ሰዎች ፊት ቢሸሸግም ለእርሱ እናዝናለን። እንዲህ ያለው ነገር ደግሞ አሁን ድረስ የሚያጋጥም ነገር ነው። አለሁ አለው የሚሉ ሻንጋዮችን እየመገበ መኖሪያውን እንደ ቲያትር ቤት ያደረገው እያንዳንዱ ሰው በወይን ጠጅ የሚደክመውንና ጊዜውን በታላቅ ብልጽግና ውስጥ ያሳለፈው ያ ባለጸጋ ሰው ይሄውላችሁ። በሌላ በኩል ደግሞ በቁስል ተወርሶ የሚቃትትና በባለጸጋው ደጃፍ ተቀምጦ ፍርፋሪ እየተመኘ የሚኖር አላዛር የሚባል ሌላ ሰው ደግሞ ነበረ። ይህ አላዛር በብልጽግና ደጃፍ ተቀምጦ የሚራብና ከምንጭ ውሃ አጠገብ ወድቆ የሚጠማ ሰው ነበር። የት ነበር የወደቀው? የወደቀው በመንገድ ዳር፣ በጎዳና፣ በመተላለፊያ ቦታ ላይ ወይም በገበያ መካከል አይደለም የወደቀው ባለጸጋው ሰው ይህንን ድሃ ሰው ሲወጣም ሆነ ሲገባ አላየሁትም ሊል በማይችልበት በቤቱ ደጃፍ ላይ ነበር። ይህ በጭቃ ውስጥ የወደቀ እንቁ በቤትህ መግቢያና መውጫ ላይ ወድቆ አላየኸውምን? ሐኪሙ በቤት ደጃፍ ላይ ሳለ ሕክምናውን አትቀበልምን? መርከቢቱ ከነ መሪዋ ወይም ካፒቴኗ በወደብ ዳር ሳለች! የመርከብ አደጋ ሊያጋጥም ይችላልን? ሸንጋዮችን እየመገብክ ድሃውን አትመግብምን? እንዲህ አይነቱ ነገር በፊት ነበረ፣ አሁንም አለ። ይህ ታሪክ በመጽሐፍ ቅዱስ የተጻፈው በዚህ ባለጸጋ ሰው ላይ የደረሰው ጥፋት በእናንተም ላይ እንዳይደርስ ከእርሱ እንድትማሩ ነው። ውጫዊ ገጽታው ድሃ፣ ውስጡ ግን ባለጸጋ የሆነው ሰው በስጋው ቆስሎ ወድቋል። ነፍሱ ጤናማ እስከሆነች ድረስ በስጋው በመድከሙ ምን አይነት ጉዳት ሊደርስበት ይችላል? ስለዚህ ድሃው ሰው ይህንን በመስማት በተስፋ መቁረጥ ታፍኖ አይሙት። ባለጸጋው ግን ይህንን ይስማና ከክፋቱ ይመለስ። እኛም እነዚህን ሁለት ተቃራኒ ባህሪያት በፊታችን እናስቀምጥ። ሀብትና ድህነት፣ ጭካኔና ጽናት ስስትና ትዕግስት። ስለዚህ ድሃው ሰው ቆስሎና ተጠልቶ ከተመለከታችሁት የሰው ያልታደለነው ብላችሁ አታስቡ። ባለጸጋው ሰው ደግሞ ሲቀማጠል ብታዩት የታደለነው ብላችሁ አትጥሮት! እስቲ ፈጥነን ወደ ምሳሌው እንመለስ። የሐሳብ ማዕበል ግራ ቢያጋባችሁ ወደ ወደቡ ፈጥናችሁ በመጠጋት ከሚነገራችሁ ማስረጃ ጠለል አገኙ አላዛር እንዴት እንደተጠላና ባለጸጋው ሰው እንዴት ተቀማጥሎ በድሎት እንደተደሰተ አስብ እነዚህ በህይወት ሳለን ሊያጋጥሙን የሚችሉ ነገሮች አሁንም ግራ እንዲያጋቧችሁ አትሆኑ የነገሮችን አፈጣጠር በሐሳባችሁ ለይታችሁ ካወቃችሁና መረዳታችሁም ትክክል ከሆነ ማዕበሉ አያንገላታችሁም። መርከቢቱም አትሰጥምም። ስጋዬ ያለው በመከራ ውስጥ ነው ብላችሁ ለምን ትነግሩኛላችሁ? እንዲህ በማለት አእምሯችሁን ለመከራ አሳልፋችሁ እንዳትሰጡት። እገሌና እገሌ ክፉዎች ሲሆኑ፣ ነገር ግን ባለጸጎች ናቸው ትላላችሁ። ታዲያ ምን ይሁን? ክፉ መንፈስ እንደሆነ አይታይም። ስለዚህ አንድን ሰው መመዘን የምትችሉት በውጫዊው ገጽታው ሳይሆን በውስጣዊ ማንነቱ ነው። አንድን ዛፍ ስትመለከቱ የምትመረምሩት ቅጠሉን ነው ወይስ ፍሬውን? በሰው ልጆችም ላይ እንደዚሁ ነው። አንድን ሰው ስትመለከቱ ማንነቱን መለካት ያለባችሁ በውስጣዊው ማንነቱ እንጂ በውጫዊው ገጽታ አይደለም። ስለዚህ ሁልጊዜ ስለ ፍሬው እንጂ ስለ ቅጠሉ አትመራመሩ። ምናልባትም ተኩላ ሆኖ ሳለ ሰው ነው ተብሎ ሊገመት ይቻላል። ልትመረምሩት የሚገባው ተፈጥሮውን ሳይሆን ባህሪውን፣ መልኩንም ሳይሆን ጸባዩን፣ ጸባዩንም ብቻ ሳይሆን ጠቅላላ ሕይወቱን መመርመር እንዳለባችሁ ተመለከታችሁን? ድሃን የሚወድ ከሆነ በእርግጥ እርሱ ሰው ነው። ነገር ግን ሙሉ ለሙሉ ራሱን በንግድ ውስጥ የሚያጠላልፍ ከሆነ ቅጠል ብቻ የሆነ ዛፍ ነው። ቁጡና ኃይለኛ ከሆነ እርሱ አንበሳ ነው። ቁንቋና ከሆነ ደግሞ ተኩላ ነው። አታ ላይ ከሆነ ደግሞ እርሱ እባብ ነው። አንተ ግን እኔ የምፈልገው ሰው ስለሆነ ስለምን በሶፈንታ አውሬ ታሳዩኛላችሁ ብለህ መጠየቅ አለብህ። ልታውቀው ወይም ልትማረው የሚገባ የሰውን መልካም ምግባር ስለሆነ በዚህ ግራ አትጋባ። አላዛር ሰውነቱ እንደቆሰለ በባለጸጋው ደጃፍ ተዘርግቶ በረሃብ አለንጋ ሲለበለብ አይታችኋል። ውሾቹ መጥተው ቁስሎቹን ሲልሱለት ሰዎች ለሰው ሊሰጡት ከሚችሉት የበለጠ ፍቅርን አሳይተውታል። እነርሱ ቁስሎቹን በሚልሱበት ሰዓት ያመረቀዘ ክፍሉን በማጽዳት ያስወግዱለታል። ይህ ድሃ በመንገድ ዳር እንደወደቀ የወርቅ ሳንቲም ወይም ከዚያ በላይ ሆኖ ሳለ እንዲሁ ተዘሮ ወድቋል። ይህ ሁሉ ሲሆን ግን ብዙ ድሃ ሰዎች የሚያማረሩትን ማማረር አላማረርም። ማለትም ይህ የእግዚአብሔር ፈቃድ ነውን? እግዚአብሔር የሰዎችን ችግር አይመለከትምን? እኔ በጽድቅ እየኖርኩኝ ድሃ ሰውን እርሱ ግን በኃጢአት ውስጥ እየኖረ ባለጸጋ ነው አላለም። እንደዚህ ያሉትን አባባሎች አላሰባቸውም። ይልቁንም ሰው በቀላሉ ሊረዳው የማይችለውና እግዚአብሔር ለሰው ልጆች ስላለው ፍቅር ራሱን አሳልፎ ሰጠ። ጽናትን በመጎናጸፍ ትዕግስቱን ከማሳየቱ በላይ ነፍሱን ፍጹም የነጻች አደረጋት። ሰውነቱ በዚህ ቢወድቅም ሕሊናው ስለገሰገሰች ፈቃዱ ክንፍ አውጥታለች። ክፉ ነገሮችን ሁሉ በማስወገድ የመልካም ነገሮች ሁሉ ምስክር ሆኖ ወደ ሽልማቱ ተቃርቧል። ሸንጋዮች በስፋት ተደግሶላቸው ሲጋበዙ እኔ ግን ፍርፋሪ እንኳ ለማግኘት አልታደልኩም ብሎ አልተናገረም። ይልቁንም ምስጋናን በማቅረብ እግዚአብሔርን አከበረ። ከዚህ በኋላ ሁለቱም የሚሞቱበት ቀን ደረሰ። ባለጸጋውም ሞቶ ተቀበረ። ለአላዛር ግን ሞተ ማለት ስለማልችል ከዚህ ተለየ ላለው የባለጸጋው ሞት ሞት ሞትና መቃብር ሲሆን የድሃው የአላዛር ሞት ግን ለበለጠ ሕይወት ከመነሻ እስከ መድረሻ የሚደረግ የሽልማት ሩጫ ነው። ከዚህም በተጨማሪ የአላዛር ሞት ከባህር መካከል ወደ ወደብ፣ ከውጊያ ወደ ድል፣ ከውድድር ድካም ወደ ድል አክሊል የተደረገ ጉዞ ነው። እነዚህ ሁለት ሰዎች፣ ባለጸጋው እና ድሃው፣ ሁሉም ነገር እውነት ወደሆነበት ቦታ ሄደዋል። መድረኩ ተነስቷል፣ ጭንብሉም ወልቋል። በዚህ ዓለም በኩለ ቀን በተከፈተው ቲያትር ቤት ያሉ ብዙ ተዋንያን እያንዳንዳቸው ድርሻቸውን ለመተወን በፊታቸው ላይ ጭንብል አጥልቀው ጥንታዊውን ታሪክ በመድረክ ላይ አሳጥረው ለመተረክ ይገባሉ። አንደኛው ፈላስፋ ባይሆንም እንደ ፈላስፋ ሆኖ ይተውናል። ሌላው ደግሞ በዚህ ታሪክ ውስጥ ንጉሥ ባይሆንም እንኳ ንጉሥ መስሎ ለመተወን ይገባል። ሌላው ደግሞ አንድ ስንጥር እንኳ እንዴት እንደሚያዝ ሳያውቅ የሐኪሞችን ገዋን ለብሶ እንደ ሐኪም ይተውናል። ሌላው ደግሞ ነፃ ሰው ቢሆን እንኳ እንደ ባሪያ ሆኖ ይተውናል። እንደገና ደግሞ ሌላው ፊደላትን እንኳ ጠንቅቆ ሳያውቅ አስተማሪ ነኝ ብሎ ይተውናል። በአጠቃላይ ራሳቸውን ሳይሆኑ ሌላውን በመምሰል ይቀርባሉ። አንደኛው ሐኪም ሆኖ ሲቀርብ ሌላው ደግሞ ረዥም ጸጉር ያለው ጭምብል በማጥለቅ ፈላስፋ መስሎ ይቀርባል። ሌላው ደግሞ የወታደር የጦር ዕቃዎችን በመታጠቅ ወታደር ሆኖ ይቀርባል። ጭምብሉ ተፈጥሯቸውን አይቀይር እንጂ መልካቸውን በመቀየር የሚወክሉትን ገጸ ባህሪ ጸባይ የእውነት አስመስለው ስለሚላበሱት እኛን ሊያታልሉን ይችላሉ። ተመልካቾች በየወንበሮቻቸው እስካሉ ድረስ ጭምብሎቹ አገልግሎት አላቸው። ነገር ግን ተውኔቱ አልቆ የመድረክ መብራቶቹ ጠፍተው ሁሉም ከአዳራሹ ሲወጣ የጭምብሎቹ አገልግሎት እዚያ ላይ ያበቃል። ከዚህ በኋላ በአዳራሹ ውስጥ በመድረክ ላይ ንጉሥ የነበረው ውጪ ከወጣ በኋላ አንጥረኛ ሆኖ ይገኛል። የሚያታልሉን ጭምብሎች ሲወገዱ እውነቱ ይገለጣል። በቲያትር ውስጥ በመድረኩ ላይ ነፃ ሰው ሆኖ የተወነው ውጪ ሲወጣ ባሪያ ሆኖ ይገኛል። አስቀድሜ እንደነገርኳቸው ማታለሉ ወይም ውሸቱ በውስጥ ሲሆን፣ እውነቱ ደግሞ በውጭ ነው። ምሽቱ ደርሶ ቲያትሩ ሲያልቅ እውነቱ ይገለጣል። በሕይወት ስንኖርና የሕይወት ዘመናችን ሲያበቃም ልክ እንደዚሁ ነው። ይህ ዓለም እንደ ቲያትር ነው የሰዎቹም ሁኔታ የሀብትና የድህነት የመሪና የተመሪ ወይም እነዚህን የመሰሉ ሚናዎችን ማሳየት ነው። በመጨረሻ ይህ ቀን አልፎ የአስፈሪ ጨለማ ወይም አስደናቂ ብርሃን ወይም ጨለማ ለኃጥአን፣ ብርሃን ደግሞ ለጻድቃን ሲገለጥና ቲያትሩ አብቅቶ ጭንብሎቹ ተነስተው እያንዳንዱ ሰው እንደ ሀብቱ፣ እንደ ቢሮ፣ እንደ ስልጣኑና እንደ ጉልበቱ ሳይሆን እንደየስራው ይፈረድበታል። ያን ጊዜ ንጉሥም ሆነ መሪ፣ ሴትም ትሁን ወንድ፣ እግዚአብሔር የሚፈልገው የዝናችንን ክብደት ወይም የድህነታችንን ቅለት ወይም የመዋረዳችንን ቀንበር ሳይሆን አቅርቡልኝ የሚለው ባሪያ ብትሆንም ነፃ ከሚባለው ሰው የበለጠ ጨዋነትህን ወይም ደግሞ ሴት መሆንሽንም ሳይሆን ከወንድ የበለጠ ጀግና መሆንሽን የሚገልጸውን ስራሽን ነው። ስለዚህ ጭንብሎቹ ሲወገዱ ትክክለኛው ባለጸጋ፣ ትክክለኛው ድሃ በእውነት ይገለጣሉ። ቲያትሩ ሲያበቃ ከመካከላችን አንዱ በመድረኩ ላይ የፈላስፋ ገጸ ባህሪ በመላበስ የተወነውን ሰው ከቲያትር ቤቱ ውጪ አንጥረኛ ሆኖ ሲመለከተውና ሌሎችንም በመድረክ ላይ የነበሩትን ሲመለከት የሚለው እንዲህ ነው ይህ ሰው በቲያትር ቤት ውስጥ ፈላስፋ አልነበረምን? አሁን የምመለከተው ግን አንጥረኛ መሆኑን ነው። ይህኛውስ በመድረኩ ላይ ንጉሥ የነበረው ሰው አልነበረምን? አሁን ግን በውጭ የምመለከተው ተራ ሰው መሆኑን ነው። ይህኛውስ ሰው ውስጥ ስመለከተው ባለጸጋ አልነበረምን? አሁን በውጭ የምመለከተው ድሃ ሰው መሆኑን ነው በማለት ይናገራል። በዚህ ዓለም ያለው ህይወታችንም ሲያበቃ ልክ እንደዚህ ሆነ የሚሆነው። ሌሎች ብዙ ነገር በመናገር አድማጮቼን ማደናገር አልፈልግም። ነገር ግን ከቲያትሩ ውስጥ የሁለት ገጸ ባህሪያትን ጭንብሎች በፊታችሁ ለማስቀመጥ እወዳለሁ። ከእነዚህ ሁለት ጭንብሎች በመነሳት መነሻ ነጥቡንና መንገዱን አሳያችኋለሁ እያንዳንዳችሁ ያለውን እውነት ለእይታችሁ ለማወቅ እንድትችሉ ስለ አሁኑ ህይወት በመግለጽ ያላቸውን አመለካከት አስፍቼላችኋለሁ። ስለዚህ አሁን ሁለት ጭንብሎች እንዳሉ ታያላችሁ። አንደኛው የባለጸጋው ሰው ጭንብል ሲሆን፣ ሌላኛው ደግሞ የድሃ ሰው ጭንብል ነው። አልዓዛር ያጠለቀው የድሃው ሰው ጭንብል ሲሆን፣ ሀብታሙ ሰው ያጠለቀው ደግሞ የባለጸጋውን ሰው ጭንብል ነው። ገጽታ ጭንብል እንጂ ትክክለኛው እውነት አይደለም። ባለጸጋውም ድሃውም ከዚህ ዓለም ተለይተው ወደ ሌላኛው ዓለም ሄደዋል። አልዓዛር በውሾች ከመከበብ ወደ መላእክት አጀብ፣ ከባለጸጋው ደጃፍ ወደ አብርሃም እቅፍ፣ ከረሃብ እስከ ወደማይባል ብልጽግና፣ ከመከራ ወደማያቋርጥ ምቾት ተዘዋውሯል። ባለጸጋው ሰው ግን በሀብት ፈንታ ድህነት፣ ከሚያምር ማዕድ ወደ ቅጣትና መከራ፣ ከምቾት ወደ ከባድ ስቃይ ተዘዋውሯል። ትዕይንቱ አብቅቶ ጭንብሎቹ ሲገለጡና ወደ ሌላኛው ዓለም ተለይተው ሲሄዱ እውነተኛው መልካቸው ካሁን ጀምሮ እንዴት እንደተገለጠ ተመልከቱ። ባለጸጋው ሰው በሲኦል ነበልባል ውስጥ ሳለ አላዛርን በአብርሃም እቅፍ ውስጥ በምቾትና በደስታ ሆኖ ሲመለከተው እንዲህ ነበር ያለው። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አላዛርን ስደድልኝ አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 24። ታዲያ አብርሃም ምን በማለት መለሰለት? አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደ ተቀበልክ አስብ አልዓዛርም ክፉ፣ አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። የሉቃስ ወንጌል ምዕራፍ 16 ከቁጥር 25። እነዚህ በአብርሃምና በባለጸጋው ሰው መካከል የተደረጉት የቃላት ልውውጥ በእርግጥ የሚያስፈሩ ቢሆኑም ጠቀሜታ አላቸው። ጭንቀትን የሚያመጡ ቢሆንም የሚያንጹ ከመሆናቸውም በላይ እኛን ያስተካክሉናል። የምናገረውን አድምጡኝ። ባለጸጋው ሰው በዚያ ስቃይ ውስጥ ሳለ አላዛርን ቀና ብሎ ሲመለከት ያየው ነገር ሁሉ ለእርሱ እንግዳ ነበር። አብርሃምም ለዚህ ባለጸጋ ሰው እንዲህ ብሎ የተናገረው ይመስላል። ይህ ድሃ ሰው በየዕለቱ በቤተ ደጃፉ ወድቆ ሳለ ከአንዴ ሁለቴ ወይም ሶስት ጊዜ ስትወጣና ስትገባ አላየኸውም ነበር አሁን ግን በነበልባል እየተሰቃየ ሳለህ እንዴት ከርቀት ልታየው ቻልክ አንተ በሀብት መካከል ስትኖርና ማንም ሳያስገድድህ ልትመለከተው በምትችልበት ጊዜ ትመለከተው ዘንድ አልፈቀድክም አሁን አጥርቶ መመልከትን ከየት አገኘኸው ይህ ሰው በቤት ደጃፍ ላይ ወድቆ አልነበረምን? እንዴትስ ልትመለከተው አልፈቀድክም? በአጠገበ ሳለ ልታየው ያልቻልከውን ምስኪን ድሃ፣ አሁን ግን ከዚህ ታላቅ ገደል ማዶ በርቀት ተቀምጦ ሳለ እንዴት ልትመለከተው ቻልክ? በዚህ ጊዜ ባለጸጋው ሰው አብርሃምን መልሶ ከመጥራት በስተቀር ምንም አማራጭ አልነበረውም። ነገር ግን በእንግዳ ተቀባይነቱ የማትመስለው አብርሃምን እንዴት አባት ብላይ ልትጠራው ትችላለህ? ባለጸጋው አብርሃምን አባቴ ብሎ ሲጠራው፣ አብርሃም ደግሞ ልጄ ብሎ ጠርቶታል። በዚህ መካከል የስም ዝምድና ቢኖር እንኳ ምንም ሊረዳው አይችልም። የአልዓዛር ምሳሌ ቤተሰብ መሆን ምንም ጥቅም እንደሌለው ሊያስተምራቸው የሰዎችን ስም ያመጣው በጥቅሱ መጨረሻ ላይ ነው። መልካም ሥራህ እንጂ የቤተሰቦችህ ወይም የዘመዶችህ ታዋቂ መሆን ለአንተ ጨዋነት ምስክር ሊሆን አይችልም። ስለዚህ ለኔ አባቴ የተከበረ ሰው ነው ብለህ አትንገረኝ። ይህ ለኔ ምን ይጠቅመኛል? ሌላው ቢቀር ሐዋርያው ቅዱስ ጳውሎስ እንኳ አባትህ ቢሆንና ሰማዕታት ወንድሞች ቢሆኑ የእነርሱን መልካም ስራዎች አንተም ካልሰራ ከእነርሱ ጋር መዛመድህ ምንም ጥቅም የለውም ይልቁንም እርግማን ስለሚሆንብህ ይጎዳሃል። እናቴ መጽዋዕት የምትሰጥ ሴት ናት ማለትህ ከአንተ ንፍገት ጋር ምን ያገናኘዋል? የእርሷ ርኅራሄ ማድረግ በአንተ ክፋት ላይ እርግማንህን ያከብድብሃል። መጥምቁ ዮሐንስ ለአይሁድ ሕዝብ የተናገራቸው ምን በማለት ነበር? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባቸውም አብርሃም አባት አለን ማለትን አትጀምሩ። የሉቃስ ወንጌል ምዕራፍ 3 ከቁጥር 8። በመልካም ስራ ያሸበረቁ አያት ቅድመ አያቶች አሉህን ካሉ በመልካም ምግባራቸው ከመሰልካቸው ትጠቀማለህ። ካልመሰልካቸው ግን በመልካም ስራቸው ያሸበረቁት ዘመዶችህ ከሳሾችህ ይሆናሉ ምክንያቱም አንተ ከጻድቃኑ መካከል የተገኘ መራራ ፍሬ ስለሆንክ ነው። አንድ ሰው የጻድቃን ዘመዶቹን ባህሪ ይዞ ካልወጣ ጻድቃን ዘመዶች ስላሉት ብቻ የታደለ ሰው ነው ብላችሁ በፍጹም አትጥሩት። ክፉ እናት አለችህን? የእርሷ ክፉ መሆን ከአንተ ጋር የሚያገናኘው ምንም ነገር የለም። የእናትህን መልካም ስራ የመስራት ባህሪ ይዘህ ካልወጣህ የእርሷ መልካም ስራ አንተን ሊረዳህ እንደማይችለው ሁሉ አንተ በጽድቅ መንገድ ከሄድክ የክፉ እናትህ መጥፎ ስራዎች አንተን ሊጎዱ አይችሉም። አንድ ሰው መጥፎ እናት እያለችው ክፉ ስራዋን ካልተከተለ በዚያኛው ዓለም ታላቅ ምስጋናን ያገኛል። ምክንያቱም ከመራራ ፍሬዎች መካከል የተገኘ ጣፋጭ ፍሬ ስለሆነ ነው። በዚህ ዓለም ሳለህ የእናትህን መልካም ስራ ካልተከተል ደግሞ በወዲያኛው ዓለም ከፍተኛ ወቀሳ ይደርስብሃል። ከአንተ የሚፈለገው የዘመዶችህ ታላላቅ መሆን ሳይሆን የአንተ የጽድቅ ስራ ነው። እኔ በበኩሌ የአንድን ሰው ባህሪ ከተረዳው፣ ባሪያውን ጨዋ፣ ጌታውን ደግሞ በሰንሰለት እንደታሰረ ሰው አድርጌ ልጠራው እችላለሁ። ለእኔ አንድ ሰው ነፍሱ በባርነት ውስጥ ካለች ከፍተኛ ማዕረግ ቢኖረው እንኳ ክፍሉ በዝቅተኛው መደብ ውስጥ ነው። ኃጢአትን ከሚፈጽም ሰው የበለጠ ምን ባሪያ ሊኖር ይችላል? ዋነኛውና ትክክለኛው ባርነት ከውጭ የሚታየው ገጽታ ሳይሆን የውስጣዊው ማንነታችን ባርነት ነው። በእርግጥ ባርነት የመጣው ከእንደዚህ አይነቱ አስተሳሰብ ነው እንጂ በመጀመሪያ ባሪያ የሚባል ነገር አልነበረም። እግዚአብሔር ሰውን ሲፈጥረው ነፃ አድርጎ እንጂ ባሪያ አድርጎ አይደለም። እግዚአብሔር አዳምና ሔዋንን ሲፈጥር ሁለቱም ነፃ ሰዎች ነበሩ። ታዲያ ባርነት እንዴት ተጀመረ? ባርነት የመጣው የሰው ልጆች ፍላጎት ከመጠን በላይ ስለበረታና በክፉ ምግባራቸው ተነድተው ስለተወሰዱ ነው። ይህ እንዴት እንደሆነ ተመልከቱ። ክፍል 14 ይቀጥላል። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩትዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።